ዶክተሩ የሚኪና አባት ለምንድን ነው የምናደደው ዊስኪ አልጠጣም ስላልኩ እኔ እኮ ዶክተር ነኝ ነገ ሀብታም መሆን እችላለሁ ይለዋል እየሰደብከኝ ነው እንዲለዋል አይ እኔ አልሰደብኩም ለማንኛውም ልጅህ እርቅ ይፈልጋል ግን አንድ ቅድመ ሁኔታ ይኖረዋል ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻና ላይ ቤተሰቦች በሀገርም በውጭም ያላችሁ ወድ ኢትዮጵያውያን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝብዝ ትፍርፍር ይበልልኝ። ሙስሊም እህት ወንድሞቼም ሰላም ብያለሁ፣ ሰላማችሁ ይብዛ። ዛሬም እንደተለመደው እውነት ተከታታይ ድራማ ቀጣይን ክፍል ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የምትመጡ ቤተሰቦች ሰብስክራይብ በማድረግ ቤተሰብ እየሆኑ ነባሮች ደግሞ ቪዲዮውን እስከ መጨረሻ በማየት በላይክ ጀምሮ እላለሁኝ ቀጥታ ወደ ቪዲዮ እንሄዳለን። ባለፈው ክፍል ላይ እንግዲህ ሚኪ ዶክተሩ ሽማግሌ እንደላከው እና ከአባቱ ጋር ተገናኝተው እያወሩ ነበር የተቋረጠው። አሁን ቀጣዩን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ዶክተሩ የሚኪን አባት ያው ተቀጣጥሮ ያገኘዋል። ከዛም እስኪ ምሳ ልጋብዝህ፣ መቼም ዛሬ ሰው ላድርግህ እናንተ መቼም ከፍ ያለ ሆቴል እና ከፍ ያለ ነገር በልታችሁ ጠጥታችሁ አታውቁም። ዛሬ ሰው ላድርግ፣ ውስኪም ልጋብዝ፣ ተነስ ቦታ እንቀይር ይለዋል። ዶክተሩም አይ ምግብም አልፈልግም በልቼ ነው የመጣሁት መጠጥም አልጠጣም አመሰግናለሁ፣ ወይም ለምንድን ነው ማልጠጣሁ? እያለ አንዳንድ ሲባሉ አንዳንድ ሲባባሉ ይነጋገራሉ። ከዛም እኔ እኮ የፈለግኩትን ማድረግ እችላለሁ ይለዋል የሚኪ አባት። እኔ ደግሞ ብዙ ህሟንን ማዳንና መፈወስ እችላለሁ ስለዚህ ነገም ሀብታም መሆን ይችላለሁ፣ ይለዋል ማለት ነው። እየሰደብከኝ ነው ሲለው አይ እየሰደብከው አይደለም፣ ወደ ነገራችን እምጣና ሚኪ እርቅ ይፈልጋል ይለዋል። እውነት እውነት ግን ነው? አዎ እውነቴን ነው፣ ግን አንድ ቅድመ ሁኔታ ይኖረዋል ይለዋል። ከዛም ምንድነው ቅድመ ሁኔታው እንዲነግረው ይጠይቀዋል። ዶክተሩ ሚኪ የእናቱን ስልክ ቁጥር ይፈልጋል ሲለው የሚኪ አባት አቶ ጌቱ ድቃን እጀ ላይ እንደሚወድቅ እርግጠኛ ነበርኩኝ። ይህንና ብድግ ብሎ ይነሳል። እንዴ ምን እያሳብክ ነው ሲለው አይ እናስብበትና ቅድመ ሁኔታውን እናወራለን ብሎ የሚያባት ጥሎት ይሄዳል። ስልክ ቁጥሩንም ሳይሰጠው ዶክተሩን በመገረም በዝምታ ያልፋል። ከዛም እንግዲህ እውነቴ በጣም ተጨንቃለች። በጣምም አዝናለች። በጣምም ተከፍታለች። ምክንያቱም ወደ እናቷ እንግዲህ ሽማግሌ ለመላክ ሚኬን ሁልጊዜ እያወራችው ነው። እሱም እንግዲህ ዶክተሩን ሽማግሌ እንዲልክለት ተስማምተው ነበረ። ነገር ግን የእናቷ ቤት አያውቁትም። ከዛም የምትሰራበት ጉልት ደግሞ እናትየው የለችም። ዶክተሩንም እንግዲህ እየተማጸነች እባክህ እናቴ የሚልኝ ትለዋለች። እሱም ጉሊት ሁለት ይሄድኩኝ ላገኛት አልቻልኩም ስለዚህ ደግሞ ነገም ሄጄ አያለሁኝ ይላታል። በቃ ተነስታ ከቤት ትወጣለች እውነቴ የሆነ ቦታ ቁጭ ብላ እያለቀሰች፣ እንግዲህ ሚኪና ዶክተሩ ያወራሉ። ጉሌት እኮ ሄድኩኝ የለችም። ስለዚህ በአካባቢውም ባይ ምንም አይነት ሰው ላገኝ አልቻልኩም። እውነቴ እንዳትሰማ ለማንኛውም ዛሬ እንዳልሄድኩኝ ንገራት፣ አጣዋት ብላ ትንገራት እንዳትጨነቅ ብለው ሚኪና ዶክተሩ ሲያወሩ እውነት እበሩ ላይ ሆና ሰምታ ሄዳ ጭውላውጭ ታለቅስ ነበረ። ከዛም ሚኪ እንዲህ እውነቴ ምን ሆነች ነው የምታለቅሽ? አንተና ዶክተሩ እኮ ያወራችሁትን ሁሉንም ሰምቻለሁ ትለዋለች። እሽ እንዳትጨነቂ ብዬ እኮ ነው። እናቴ በቃ የሆነ ነገር ሆናለች ያለችኝ። እንትን በል፣ በቃ እንደፈለገች ታድርገኝ። እኔ እኮ ጨካኝ ነኝ። ለእሷ ይሄ አይገባትም ነበር። በቃ አሁን መሄድ አለብኝ። እንደዚህማ አይሆንም። ሄደን ሄደን እዚህ ላይ ስንደርስማ እንደዚህ አይሆንም። በቃ ነገ ነገ ይሄዳል። ዶክተሩ ይውላታል። ከዛም ዶክተሩም ተስፋ ሳይቆርጥ ወደ እውነቴ ቤት ይሄዳል። የእውነት እናት ቤት የምትሰራበት ስራ ቦታ ሲሄድ ያገኛታል። ከዛም እንዳማማትና በህመም ምክንያት ስራ አቋርጣ እንደነበረ ትነግራለች። ያለችበት ሁኔታ በጣም አሳዛኝና ከባድ ጊዜ እንደሆነ ለሚኬል ሁሉንም ነገር ይነግረዋል። ይህንን ነገር ግን ለእውነቴ ቀለል አድርገን ነው መንገር ያለብን፣ እንዳትጨነቅ ይላል ይለዋል ማለት ነው። ከዛም እንግዲህ ቤት ቁጭ ብለው ያገኛቸዋል። ዶክተሩም እንግዲህ እናቷን እንዳገኛት፣ ዛሬ ሰርፕራይዝ አለሽ እንዴ ዛሬ ግን ቡና ይፈላማቴ፣ እንዲህ ይላታል። ከዛ ወይ እስኪ ላፍላ ብላ ስትነሳ፣ አያይ በቃ አልፈልግም ሌላ ጊዜ ይላትና፣ ዛሬ ሰርፕራይዝ አለሽ። እናትሽ የሚሰሩበት ጉልት ሄጅ ነበረ፣ እናትሽንም አግኝቻቸዋለሁ። እሺ እናቴ ደህና ነች ትላለች። አዎ ደህና ናቸው ግን ያው ሰሞኑን የጠፉት አሟቸው ስለነበር ነው። አይ እኔም አውቄው ነበረ እናቴ ስላመማት እንደጠፋች ውስጤ ነግበኝ ነበር ትላዋለች። እሱም አየይ ደህና ናቸው፣ አሁን ጥሩ ሁኔታ ላይ ይገኛሉ ሕክምናም እያደረጉ እንደሆነ ነግረውኛ ይላታል። አይ እናቴ ባይበስባት በጥና ባትታ መምኖሮ በፍጹም ስራዋን አታቋርጥም ነበር ትላለች። በፍጹም አታስቢም፣ አሁን አንቺ ማሰብ ያለብሽ ስለ ልጅሽ ብቻ ነው ካለዛ በዚህ ሁኔታ ከቀጠልሽ ልጅሽንም ታጫዋለሽ። በእጃችሁ ላይ የመጣ ደስታ እንዳታጡ ከፈለጋችሁ ራሽን መጠበቅና ራሽን መንከባከብ አለብሽ። ሌላው ሁሉም ነገር ይስተካከላል። እናንተ ደግሞ ጎበዝ እና ጠንካራ ናችሁ። ፍቅራችሁ በጣም ያስቀናል ብሎ ዶክተሩ ምክሮን ከለገሰ በኋላ ተነስቶ ይሄዳል። ከዛ እንግዲህ ያው ሽምግልናውም እንደሚላክ ቃል ይገባላቸውና ይሄዳሉ ማለት ነው። ከዛ እንግዲህ ሚኪ ለዶክተሩ የዶክተሩን እጮኛ እንደሚያገኝ ተስፋ እየሰጠው በተስፋ እያበረታው ይሄዳል። እንግዲህ እሱ ዶክተሩ ደግሞ በጣም ተስፋ ቆርጧል። እሷ እኮ ሴት ናት፣ እድሜዋ ቆሞ አይጠብቅም፣ እስካሁን አትጠብቅም። ለማንኛውም እስኪ ፈጣሪ ያለው ይሆናል ይለዋል። እኔ አሁን የምፈልገው ያንተ ደስታ፣ የእኛን ጉዳይ እያል ያንተን እንደረሳው ካውቃለሁ፣ ግን አንድ ቀን ይሳካል ይለዋል ማለት ነው። ከዛ እንግዲህ ያው ይነግሯታል ጽና፣ ለእውነቴ ማለት ነው። እውነቴ እንግዲህ እናቷን በማግኘታቸው ደስ ይላትም በህመማግን በጣም ተከፍታለች፣ በጣም አዝናለች። እንግዲህ ቤት ሚኪ ለዶክተሩ ቤት መቀየር እንዳለበት ሽምግልናው በፊት ይሁን ከሽምግልናው በኋላ ይላል። አሁን መጀመሪያ ሽምግልናው ይላክ፣ ከዛ ቤቱ ይቀጥላል። ቅድሚያ ሽምግልናው ላይ ይሳካ፣ ከዛም ቤት ትቀይራላችሁ ይላል። እውነቴ ግን ከዚህ ወጥተን ከዚህ እንዴት ምን መክፈል እንችላለን? ስትለው እዚህ የምንከፍለውን እዛ እንከፍላለን። አሁን ደግሞ እኮ ሰራተኛ ሆኛለሁ እየሰራሁ ነው። ስለዚህ ልታስቢ አይገባም። በቃ ሽምግድናው የሚላካል ቤትም እንከራያለን ይላትና እውነቴን ያጽናናታል ማለት ነው። እውነቴም እንግዲህ ሚኪን በጣም ስለምትወደው ለሚኪ ብላ ሁሉን ነገር እሱን ተከትላ አብረው እየኖረች ነው ያው የሚኖርበትን ቤት እንግዲህ ልጁ ስለሚፈልጋት የማይገባውን ቤት ኪራይ ነው የሚከፍሉት። አማራጭ ስለሌላቸው ለጊዜው ግን እዛው ተቀምጠዋል ማለት ነው። ነገር ግን በዚህ ብር ሌላ ቦታ የተሻለ ቤት እናፈላልግና እንከራያለን ይላታል ማለት ነው። ከዛ እንግዲህ ያው እናቴ እንደዚህ በደህና ከሆነች በፍጹም ጨክንም ብሎ ነበረ። ስለዚህ አሁን እያተው አቶ ጌቱ ወይም ደግሞ የሚኪ አባት እንግዲህ የእናቱ ስልክ ስለጠየቀው በሷ ሊይዘው፣ በሷ ወጥመድ ውስጥ ሊያስገባው ስላሰበ ዶክተሩ ምንም አይነት መልስ ሳይሰጠው ነበር የሄደው። እንግዲህ የዛን ምላሽ ለሚኪ አልተነገረውም። ሚኪስ ምን ይወስናል? ምን ያስባል? ቀጣዩ ክፍልስ ምን ይሆናል? የሚለውን አብሬ እላችሁ በቀጣይ ቪዲዮ እመጣለሁ። የዛሬው ቪዲዮ ይህን ይመስላል። ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦች ደግሞ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡ። በኮመንት አመልሳለሁ ማለት ነው። ወዳችሁ ፈቅዳችሁ የምትከታተሉኝ ሁላችሁንም እጅግ አርጌ አመሰግናለሁ። ለነበረን ቆይታ በሌላ በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ቸር ቆዩኝ። ሰላም፣ ፍቅር፣ አንድነት ለሁላችን ይሁን። ሰላም ለሀገራችን ወዳችኋለሁ ባይ